ሰላም ሰላም፣ ውድና የተከበራችሁ የምስጢረኛ የሜዳ ተከታታይ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ያሉ ውሎዬን ላሳያችሁ መጥቻለሁ። ዛሬ ጽዳት ላይ ነኝ። ያው ስራ ቦታ ጽዳት እያጸዳደው ነው መስተያየቶችን እንዲሁም ሌሎች ሌሎች ነገሮችን እያጸደዳን አርብ እንደዚህ እያሳለፍኩኝ ይገኛለሁ። በስራ ቦታ ወለሎችን፣ ግድግዳዎችን እያጸዳዳው ይገኛለሁ። ዛሬ ደግሞ ቅዱስ ሚካኤል ነው። እንኳን አደረሳችሁ ለቅዱስ ሚካኤል ክብረ ባህል በሰላም አደረሳችሁ አደረሰን። ቅዱስ ሚካኤል አባቴ በያለንበት ይጠብቀን፣ በክንፈረዴቱ እቅፍ ድግፍ አድርጎ በምንወጣበት በምንገባበት ሁሉ ቅዱስ ሚካኤል ይጠብቀን። ቅዱስ ሚካኤል ባለውለታይ ነው። ለሁላችንም ለያንዳንዳችንም ጠባቂያችን ነው። ለሁላችንም ባለውለታችን ነው ግን የሆነ የተደረገላችሁ ነገር ሲኖር ደግሞ በጣም ባለሁለታይ ብላችሁ ተጠራላችሁ አደለም። እኔ ደግሞ ያ ነገር ስለተደረገልኝ ቅዱስ ሚካኤል ለእኔ ባለሁለታይ ነው፣ ጠባቂ ነው። ለሁላችንም ቅዱስ ሚካኤል ጠባቂያችን ነው። አሁንም ቅዱስ ሚካኤል በያለንበት የጠብቀን። መስተያየቶችን የሁላችሁ እያጸዳደው ነው ያሉ እስራኤል ይመስላል ስራ ቦታ። የቅዱስ ሚካኤል ዝማሬ ያው በቅዱስ ሚካኤል ካፌ ላይ ይቸው ማላቀም በየቀኑም ቢሆን አሁን ደግሞ ዝማሬዎችን እየዘመርኩኝ የቅዱስ ሚካኤልን ዝማሬ እየዘመርኩ እየሰራው ነው። አንድ ዝማሬ ስላሴ ስማም እየዘምራለሁ።

በክንፉ ሸፍኖ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል በቤቱ አሳድጎኛል ይለየብኛል ሚካኤል ይለየብኛል በክንፉ ሸፍኖ በቤቱ አሳድጎኛል

በክንፉ ሸፍኖ በቤቱ አሳድጎኛል። አሜን። ዝማሪያችን ይቀበልልን። ዛሬ ስራ ያው በዝማሬ አለፈ። እግዚአብሔርን መስገን ስለ ዝማሬ ዝማሬ ባለቤት ሎሎ እግዚአብሔር የተመሰገነ ይሁን። ዝማሪያችንን ይቀበልልን። ይህ ስራችን እየሰራን እየዘመርን አንደበት ያለው ሁሉ እግዚአብሔርን ያመስግን ይላልና እግዚአብሔርን እያመሰገንን ስራዬን፣ ጥበብን እየሰራሁኝ ተፍተፍ እያልኩላችሁ ነው እና ውድ ቤተሰቦቼ አበረታቱኝ። ሁላችሁም አዲስ ሲሆናችሁ ካላችሁ አበረታቱኝ እላለሁኝ በሌላ ቪዲዮዎች እንዲሁም በተለያዩ ስራዎች እስከምንገናኝ ድረስ ሰላም ሁኑልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ባይ ባይ ቤተሰቦቼ